አብዩ ተዋረደች። ዳታ ነጻ የምትወጣበትን መንገድ አገኘች። በጣም ደስ ነው የሚለው በእውነት ዳታ የጀግና የሴት ጀግና ነው ማለት ነው። እናታን ደግሞ ምርጥ ልጅ ነው፣ ሀቀኛ ልጅ ማለት ነው። እንግዲህ የአብዩን ሴራ ስለሚያቅ ከውሀዬ እንግዲህ ውሃ አይተታል ስትፈትሽና የእናቷን ጌጣጌጥ ስትደብቅ ማለት ነው። ያንንም ምንድነው ብላ ስትነካን ነው ውሃዬን እንግዲህ ፊቷን የመታቸት ማለት ነው በጥፊና። እንግዲህ ዳጣና ውሃዬን ኬክ ሊጋብዛቸው ወደ ውጭ ይዟቸው ወጥቶ ሲጠይቃት ውሃዬ ነግረዋለች ማለት ነው። ከዚያም ጥፎ ግን ለአባቱ ነገረው። እንግዲህ ጌጣጌጡን በቦርሳ ውስጥ ነበር የደበቀችው አብዬ ወርደቷ ዛሬ እንግዲህ አልሆነላትም ሴራው ተዋርዳለች ማለት ነው። አሰላሙ አለይኩም ወራፍቱ ላ በርካት ወድና የተቀበራችሁ ድ ቤተሰቦች እንዴት ናችሁ? ከነጋ ሁድ ሳላም አልሐምዱሊላሂ ረብል አለሚን በያላችሁ ሰላማችሁ ዘትበደቻዲስካናቸው ሰብስክራይብ፣ ላይክ በሸ እያደረጋችሁ ቤተሰብ ሆኖ እንግዲህ ባለፈው ዳጣ ቤተሰቦቿን ታገኘች። ከትንሽ ቀናት በኋላ ያላሰበችው ነገር ተፈጥሯል። እሱም ምንድነው? ሁሉም ቤተሰብ እንግዲህ ወዶ ሰምቶ ተስማምቶ ሲቀበላት እናትየዋ እና አንደኛዋ እህቷ አቤዪ የምትባለው በጣም አልተቀብሏትም ነበር። በእርግጥ እንግዲህ እናትየዋም ስለማትወልዳት የማናት ልጅ ማናት ብላ እንግዲህ አባቷን እያፈጠጠችው ነበር። እሷ እንኳ ወጉ ነው ይባላል። ነገር ግን ደግሞ አቤዪ የውሃ እንግዲህ ወይም ደግሞ የዳታ የአባቷ ልጅ ማለት ነው። ዳታን ወደ ቤት መምጣቷን አልወደደችም ነበር። ምንድን ነው ናታን እንግዲህ ቶስቲብኛለች ብላ ፈርታለች ማለት ነው። ናታን ደግሞ እንግዲህ ሀብዩን አይፈልጋትም። እንደምታስቸግረው በተደጋጋሚ እንደውም እየነገራት ነበር፣ ለዳጣ ማለት ነው። ዳታ እንግዲህ ከሁሉም ልጅ ጋር ተስማምታ የምትኖር ጀግና ሴት ናት። በጣም ጸባይ አላት። በዛ ላይ ጀግና ናት። ሀቁን ነገር ተናግራ ነው እንጂ ምድፍ ምትሄደው ውሸትና ተንኮል ላይ ሆንላት ማለት ነው። በዛ ላይ እንግዲህ ናታን መጻፍ የናታን መጻፍ አስቀድያት ነበር አቤዪ ማለት ነው ብታጣላቸው ፈልጋ ማለት ነው። ያን እንግዲህ ነግራው ነበርና የሁለተኛ ሴራ ደግሞ በዛ ደግሞ ይቅርታ ተባብለው መጻፍ ሊገዙ አብረው ሲወጡ እኔ ወጣለሁ ስትል አብረሽ አትሄጂም ብቻንም ባይው ዳጣና ናታን እንግዲህ ሄደው ነበር እና ከዛ ሲመጡ ግን ሴራ ነበር የጠነሰሰችው። በጣም ትልቅ ሴራ እሱ ምንድን ነው የእናቷን ጌጣጌጥ እሷ አንስታ ዳጣን አስብላ ከቤተ ማባረር ነበር የወሰነችው ውሳኔና ሴራው ማለት ነው። ከዚያም እንግዲህ እናታና ዳጣ ወደ ቤት ሲገቡ በጣም በመርዶ ነበር የተቀበሯቸው። እንግዲህ አብዩናቱ የሚውሃናት ዳጣን በጣም አንገላታታለች። አንገቷን አንቃ በጣም ማና ነው ተናዳለች። በእርግጥ እሷም የጠፋባት እቃ በጣም በቀላል የሚገኝና እንግዲህ የተለያዩ ወርቅ ነው የጠፋባት እንግዲህ የገዛ ልጇ ሴራ ሲራኔ ሁሉ በጣም አንገላታን ነበር። በዛ ላይ ደግሞ ከየት ነው ያመጣሃት ተጓዳና አነሳው በለት አዘረፍከኝ ያለች አባቷን በጣም አስቸግረው ነበር። በስንት ልመና እንግዲህ አረጋግቷት አባትና እናት ተረጋግተዋለ። ከዚያም በኋላ እንግዲህ ናታም የሴራ ስለሚያውቅ በጣም ነው የተቀየመው። ወሃዬ እንግዲህ ኬክ ጋብ ዘይ ስትለው ከዳጣ ጋር በስተ መጨረሻም እንግዲህ ወሃ በነገረችው ነገር ወሃ እንዳየችውና በቃውን ተመኝታ ክላስ ይዛ በኪሷ ይዛ ስትወጣ አይታት ምንድነው ስታ በጥፊ እንደመታቻት እንግዲህ ለዲያጣ እና ለናታ እንድነግራው ነበር ና ነገር እንግዲህ ተነገረችው በኋላ እንዲሁም ዲያጣና አቤዪ ተጣልተው ነበር። ከናታ ተገብ አትረቅ የሞይ ብላ አስጠንቅቃት ነበር። ናታ እንግዲህ ምን ያደርገው አባቱን ጠርቶ ያለውን ነገር ሲያናገረው አብዩ እንዳደረገችው በነገሮችን በእርጋታ አይተክ ትፈተዋለክ ብዬ ነው። ውሃ እንግዲህ አትዋሽም ለምስክርን ባት በቃም ነገር እሱ አትዋሽም። እንደዚህ ያደረገችው አብዩ ነበር ሲነግረው፣ በጣም ነበር የተቀየመው። ከምኝታ ክላስ ሲሄዱ እንግዲህ ከምኝታ ክላሷ ሲሄድ በራሷ ቦርሳ ነበር እንግዲህ አንጠቅጠቅ አድርጋ ያስቀመጠችው አብዩ ማለት ነው። እናቷን ጌጣጌጥ ማለት ነው የተሰረገውን ያንን እንግዲህ ወርቅ ከቦርሳዋ ሲያገኝ አብዩን ጠርቷት አባቷ እንግዲህ ክፋች እያለ ሲያስጨንቃት እንግዲህ ግዴታ ለመክፈት ተገዳለች ማለት ነው። አብዩ እንግዲህ ውርዴታ ይወርቀልኝ ታንድ ሁለት የሴራ አደረገች እንግዲህ ዳጣንና እናትን ለማጣላት ማለት ነው። እና አልሆነላትም። በስተ መጨረሻ እንግዲህ ሀቋ ወጥቶላታል ዳጣ ማለት ነው። በስተ መጨረሻም እንግዲህ አብዩ ተይዛለች ማለት ነው። እንግዲህ እዚህ ጋር ሰራተኛቱ ሰላም እንግዲክ የዳታ እናት ትመስለኛለች፣ ማንም ነው በጣም ቅርበቷ እኔ መቼም ትመስለኛለች። ዳታ እንግዲህ ደስ ቦታል። መጨረሻ ላይ ደግሞ ደስ